በሀፍሱና በዋርሽ መካከል ያሉ የተለያዩ እንትኖችን ይጠቅሳሉና በዛ ላይ ያለው ልዩነት እንዴት እንደሆነ ለምሳሌ ሱረቱል ፋቲሃ ላይ ማሊኬው ሚዲን የሚለውና መሊኬው ሚዲን የሚለው በዋርሽ አነባበብ መሊኬው ሚዲን ነው፣ በሀፍስ ደግሞ ማሊኬው ሚዲን ይላል። በሁለቱ ያለው ዲፈረንስ እንደምሳሌ ነው ያነሳሁት እንጂ በርካታ አሉና እዚህ ላይ ያለው የሀሳብ ልዩነትና የለፍዝ ልዩነት ካመጣ ቁርአን ላይ አይጋጭም ብሎ ለመሞገት እንዴት ነው መልስ መስጠት የሚቻለው የሚለው እንዴት አብራራልኝ ነበር። አንድ ባይብል ላይ ብቻ ለሚለው ቃል የሚጠቀምበት ቃል ብሉይ ኪዳን ላይ በዕብራይስጥ ሁለት ቃል ይጠቀማል አንድ ቦታ ላይ ያኺድ የሚል ቃል ይጠቀማል። ያኺድ የሚል ቃል አንድ ቦታ ላይ ደግሞ በዐድ የሚል ቃል ይጠቀማል። ስለዚህ እርስ በርሳቸው ግጭት ናቸው ምንድን ናቸው ብለህ ጠይቃቸው። አላህ ሁለቱንም ሲያወርድ ያወረደበት በሐፍስ ሪዋያ የመጣውም በወርሽም ያወረደው አላህ ራሱ ነው። አላህ ሲያወርድ ግን አንድ ቦታ ላይ መሊክ በሚለው ያስቀምጠዋል። አንደኛው ላይ ደግሞ ማሊክ ብለው ያስቀምጠዋል። ሚንፈታ አሊፍ ስኩም ማ ብሎ ልታረካ ይሳባል አንደኛው ሚንፈታመ ተብሎ ደግሞ መሊክ ተብሎ ተቀምጧል ማለት ነው። ሁለቱም ግን የሐሳብ ልዩነት የላቸውም። ሁለቱንም ያመጣው ማነው? አላህ ነው ያወረደው። ስለዚህ እንደ ግጭት የሚታዩ ነገሮች አይደሉም። ለማልፈልጌ ነው ከዚህ የጠነከሩ ነገሮች እራሱ አሉ። ሲንጉላርና ፕሉራል የሚመስሉ ነገሮች አሉ። አሁን ለምሳሌ ሚስኪንና መሳኪን የሚባል ነገር አለ። ሚስኪን ነው ሲንጉላር ነው አይደል ኢብራሂም? አዎ አዎ ኡስታዝ። መሳኪን ደግሞ እንደዛ ነገር ነው። ስለዚህ አሁን ሚስኪን የሚለው ሙፍረድ የሆነው መሳኪን የሚለውን ለማመልከት ቁራ ላይ ብዙ ቦታ ይመጣል። ወላ የሁዱ አላ ጣሚን ሚስኪን ይላል። አሁን ለምሳሌ እዛ ጋውን ሚስኪን ለሚለው ያ እንግሊዝኛም በአማርኛም ሲያስቀምጡ ድሆች ብሎ ነው ያስቀምጠው፣ መሳኪን ብሎ አይደለም ያስቀምጠው። ሚስኪን የሚለው ለፕሉራል ፎርም መምጣት ይችላል። ስለዚህ ያ አንደኛው ሪዋያ ላይ ሲመጣ መሳኪን በሚል ይመጣል፣ አንደኛው ደግሞ ሚስኪን በሚል ይመጣል። ኤግዛምፕል ይሄን ጥያቄ አሁን አንዱን ክርስቲያን ጠይቀው ነበር። ይሄን ጥያቄ ጠይቆይ ማለት ነው ማቴዎስ ወንጌል ምዕራፍ 4 ላይ ስትመለከተው ቁጥር 4 ላይ ስትመለከተው አንድም ይናገረው ቁም ነገር አለ ሰይጣን ዳብሎስ ኢየሱስን የጠየቀው ጥያቄ አለ። ማቴዎስ አራት አራት ላይ እስኪ ያወጣልኝ ኢብራሂም እና አንብቦ። ማቴዎስ አራት አራት ላይ ይሄን እንጀራ ምን ይለዋል? ምን ብሎ ጠየቀው? ጥያቄ ጠይቀዋል። ሴጣን ዲያብሎስ ማለት ነው። እንጀራ ምን አድርጎ ይላል? ኦኬ፣ ላም በለው ወይስ ቁጥር ሶስት ላይ ይቅርታ፣ ቁጥር ሶስት ላይ እሺ ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በላለው ይላል። እነዚህም ምንድን ነው የሚለው? እነዚህን። ኦኬ እሺ ምን አለ? ድንጋዮች። እነዚህን ድንጋዮች እንጀራ ድንጋዮች። አዎ፣ ሴጣን የጠይቀው ፈታኝ ማለት ሴጣን ነው። ሴጣን ምን አለ? እነዚህን ድንጋዮች እንጀራ እንዲሆኑ አድርጋቸዋል። እነዚህን እንጀራ በሚል ነው ያስቀመጠው። ሉቃስ አራት ሶስት ላይ ገባ ዲያብሎስም የእግዚአብሔር ልጅ ኮንክ ይህንን ድንጋይ እንጀራ ሁን ብለህ እዘዘዋለ ድንጋይ ነው የሚለው ሴጣን ዲያብሎስ ያለው የትኛውን ነው እነዚህን ድንጋዮች ነው ያለው ወይስ ይህን ድንጋይ ነው ያለው ብለን ስንል አሁን ስኮላሮቹ ምን ይላሉ ይህ የሚለው እነዚህ በሚል ይመጣል ድንጋይ የሚለው ድንጋዮችን ለማመልከት ነው የመጣው ሉቃስ የተጠቀመው ጥቅላዊ አድርጎ ቋንቋውን ተጠቅሟል ማቴዎስ ደግሞ ሲጠቀም ደግሞ ስፔሲፋይ አድርጎ ተጠቅመዋል። ሁለቱም ቋንቋዎች ይሄ የሚለውም እነዚህም የሚለውም ስለ አንድ ነገር ነው ይታወራል። የሀሳብ ልዩነት የለውም። በሲንጉላርና በፕሉራል የመጣው ስለ አንድ ነገር ለመግለጽ ነው የሚል መልስ ይሰጣሉ። ግልጽ ነውን? መልሱ ምስኪንና መሳኪን ስለሚባለው በጣም በጣም ትንሽ ስንሽ እንትን ብለዋል። ወሎ ግልጽ እየሆነልኝ ነው። ትክክል በቃ። ይጨምርላል። ኢብራሂም ደግሞ ይጨምርላል። መጨመር የምፈልገው ነገር ካለ ኢብራሂም ጨምርለት። ሚዩት ና ሂብሮ ዋት እሺ ሳይ ሙስሊም 821 ላይ ኤ ላይ እንዲህ ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል ምን አሉ ምን አለ መሰለ ይኸው ባጭሩ ይህችን ብቻ ነው የማሳየህ ሙሉ ሐዲሱን አላነብልህም እና እሺ ይሄ ቁርአን አለ በስንት አይነት አሕሩፍ ወርዷል አሉ አላ ሰብዐት አሕሩፍ ያው ዓላ ሰብዐቲ አሕሩፍ በሰባት አይነት አሕሩፍ ወርዶ አለ ፈአዩማ ሐርፊን በየትኛውም ሐርፍ ቀረእው አለ ቢቀሩ ዓለይህ ፈቀድ አሳቡ በእርግጥ አገኝተዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሰባት አይነት አሕሩፍ አላህን ያወረደው ራሱ አላህ ነው። ዝም ብሎ ተራ ሰዎች እንደፈለጉ አሁን የቀድሞ ስጥሳስያ ያሳየን ሰዎች እንደውም የፈለጉትን የጻፉት ነው። እኛ ጋ ግን ስትመጣ ነቢያችን አላ አላህ ከአላህ ዘንድ ነው። ዐለ ሰብዐቲ አህሩፍ እነ ሃዛል ቁርአን ኡንዚለ ዐለ ሰብዐቲ አህሩፍ ብለው ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው የተናገሩት ነው። ምሳሌዎችን አንዳንድ ላሳየህ እችላለሁ። ያው ከጊዜ አንጻር አንድ ሁለቱን ብቻ አሳየሀለሁ ማለት ነው። ኡስታዝ እንዳሳየን ለምሳሌ የመጀመሪያው ቃሉ ቃሉ የተለያየ ግን ትርጉሙ አንድ ይሆናል። ለምሳሌ ምን ይላል መሰለ በሱረቱል ሑጅራት ላይ ቁጥር ስድስት ላይ ምን ይላል? ያ ይሁን الذين امنوا ان جاءكم فاسق بنبأ فتثبتوا ይላል فتثبتوا فتثبتوا ብሎ ያስቀምጣል فتثبتوا ማለት በቃ እርግጠኛ ሆኑ ማለት ነው። እርግጠኛ ሆኑ። ሁለተኛው ላይ ደግሞ ስትመጣ በተመሳሳይ በሌላ ሹዕባ አንዓሲም ያ ይሁን الذين امنوا ان جاءكم فاسق بنبأ فتبينوا ይሄንም ሄዳችሁ አረጋግጡ ማለት ነው። ቼክ አድርጉ ማለት ነው። ፈተበየኑ ግልጽ አድርጉ ማለት ነው። ተግባባን። ግልጽ ሳይሆን ዝም ብላችኋት። ስለዚህ አሁን ሁለቱም ጋር ስትመጣ ትርጉማቸው ተመሳሳይ ነው። ተግባባን። ኢነ ሀዘል ቁርአን ኡንዚለ ዐላ ሰብዐት አህሩፍ በሰባት አህሩፍ ወርዷል ያሉት አንደኛው የአሕሩፍ አይነት ይህንን ይመስላል ማለት ነው። ተግባባን። ቃሉ የተለያየ ግን ትርጉሙ አንድ አይነት የሆነ ማለት ነው። እሺ አንድ ደግሞ አንድ ልጨምርልና ሌላውን ኢንሻአላ ወደፊት በትምህርት ላይ እናያውራለን ተቅዲምና ተአኺር የሚባል ነገር አለ ተቅዲምና ተአኺር ለምሳሌ በሱረቱን አተውባ ምዕራፍ 9 ቁጥር 111 ላይ እንዲ ይላል ምን ይላል እሺ ዩቃተሉነ ፊ ሰቢልላ በአላህ መንገድ ላይ ይጋደላሉ ፈይቅተሉን ይገደላሉም ወይቅትሉን ይገላሉም ማለት ምንድን ነው ያለው ፈይቅተሉን ይገደላሉ ወይ ይቅተሉን ይገላሉ። በሌላ ሪዋያ ወርሻን ናፊዕ ላይ ደግሞ ምን ይላል እሺ فيقتلون فيقتلون ويقتلون አየህ? ይገላሉም ይገደላሉም። እዚ ላይ ግን ያው አረንጓዴና ቢጫ አደረኩትን ተመልከት። መጀመሪያ ቢጫ ነው እዚ አለው እዚጋ ጋር ሁለተኛ ላይ ነው ቢጫ አለው እዚ ጋር ሁለተኛ ላይ ነው አረንጓዴ ያለው እዚ ጋር መጀመሪያ ላይ ነው አረንጓዴ አለው ስለዚህ ምንድነው መሰለ ይሄ ተቅዲም ወተአኺር ይባላል። ምንድነው እሱ መቅደምና መዘግየት ይባላል። ይህም የአህሩፍ አንደኛው አይነት ነው ማለት ነው። ግልጽ ነው ተግባባል። ይሄ ሁሉ ምንድነው ከነቢዩ ሰለላሁ ዐለይሂ ወሰለም ከአላህ ዘንድ የመጣ እንጂ ተራ ሰው ዝም ብሎ የጻፈው ነገር አይደለም። ዚያዳው ንቁሳንም ይባላል። የተለያዩ ናቸው። ኢንሻአላህ ሰባት አይነት ነው ያለው። ይህን ይመስላል። ለማንኛውም ምሳሌ መትኑም ማዕናውም የተለያየ አለ። በዚህ አይነት ስ ማለት ነው። በሐፍስና በወርሽ መካከል መትናቸውና ማዕናው ለምሳሌ በእንትን ለምሳሌ እሺ፣ የዕራብ የዕራብ አለ እሺ፣ መትኑና ማዕናው ሁለቱም አንድ ላይ የሚለያይ መትኑና ያው ማስተላለፍ የፈለገው መረድ ግን ላይ ሆኖ ማስተላለፊ የተለያየ ለፉዙም የተለያየ ማለት ነው፣ ይኖራል በዲያሌክት መልዕክቱ አንድ አይነት የሆነ ነው። መልዕክቱ ግን አንድ አይነት ነው። መልዕክቱ የተለያየ ነገር የለም፣ ሁሉም መልዕክቱ አንድ ነው። አንደኛው ሌላኛውን ተቃርኖ የሚመጣ የለም። አንደኛው ሌላኛውን ተቃርኖ በምንም ተዓምር አይመጣም። ሁሉም አንዱ አንዱን የሚፈስር ነው። ለምሳሌ አንድ ላሳየስ አሁን አንተ እንደምትለው ዐይነት ማለት ነው።

ያክዚቡን ጥሩ አሁን ደግሞ እስቲ አንደኛው ላይ ንይድና ደግሞ ዝም ብለን እንየው እስቲ አንደኛው ላይ እስቲ ለምሳሌ እዚህ ላይ ደግሞ ምን ይላል ምን ይላል መሰለ ፊ ቁሉብሂም مرض فزادهم الله مرضا በልቦቻቸው ውስጥ ያው በሽታ አለ፣ አላህም በሽታን ጨመረላቸው። ወለሁም አዛቡን አሊም ለእነሱ ከባድ ቅጣት አለላቸው። ቢማካኑ ይክዝቡን ነው ይከዝቡን ነው ይለው። አሁን ይሄ ከቃል አንጻር ያው ሸዳ የምትለዋ ነገር ስላለች ብቻ ቃሉን ለውጦታል አይደለ? ይላል ይከዝቡን ይማን ነው ይቅርታ፣ ይከዝቡን ማለት ያፈነሽ ይከዝቡን ይከዝቡን ማለት የሚዋሹ ማለት ነው። አይደለ? የሚዋሹ ማን ነው ይቅርታ፣ የሚያስተባብሩ ማለት ነው። የሚያስተባብሩ አይደል? አው፣ አንድ ነው። የሚዋሹና የሚያስተባብሩ አንድ ነው፣ አንድ ነው። ግን ከምን አንፃር ነው? የሙናፊቆች ባህሪ ነው ሁለቱም። የሙናፊቆች ባህሪ ነው ሁለቱም። እነዚያውም في قلوبهم مرض በልቦቻቸው ላይ በሽታ ያለባቸው ሰዎች፣ ከዚቡንም አለባቸው፣ የክዚቡንም አለባቸው። ተግባባን፣ ግልጽ ነዋ? ሌሎች እንደዚህ እንደዚህ አይነት አያሉ። ይሄ ይሄ ለፍዙ ቢለያይም ማዕናው ግን አንድ ነው። ይሄን ነው አብለግ ቢሆንም ዚያደቱ ለማ ዚያደቱ ማዕና በሚለው ይሄ ዚያዳ ስላለው ማዕናው የጨመረ ይሆናል እንጂ ግን መልክቱ አንድ ነው። አው ትክክል። በቃ እንደዛ ነው። መልክቱ አንድ ያልሆነ ምንም አይነት የቁርአን ነገር የለም። መልክቱ አንድ ያልሆነ የለም። ምናልባት ያ አራብ ላይ ስትመጣ አላህ በቁርአን ላይ ሲናገር እንደ ይላል።

በቃ ይሄ ይሄኛው አድራጊ ይሆናል፣ የተደራጊ ይሆናል አይደለ? አይደለ እንዴ? ፋይል ይሆናል ከሊማቱን ፋይል ነው። አዎ ጥሩ። ስለዚህ አሁን ይሄ ደግሞ ይመጣና ሌላ ቦታ ላይ ተለቀ አደሙ ሚረብሂ ከሊማቲን አለ። ሌላ ሀብሳን ዓሲም ላይ ደግሞ እኛ ምንቀራው ላይ ግን በሁለቱም መንገድ ስትሄድ ደግሞ አደም ከሊማውን አገኘው። ከሊማውን አደም አገኘው ማለት ሁለቱ አልተገናኙም እንዴ? ተገናኝቶ። አዎ እንደዛ ነው። ስለዚህ ሁለት አሁን ይሄ ነው ምናልባት ከአንተ ጋር የሚመሳሰለው። ግን በሁለቱም ብትሄድ በየትኛውም የቁርአን አያል የትኛውም ቦታ ብትሄድ፣ ቁርአን ላይ የተለያየ ማዕና የለም። ሁለቱም አንደኛው ሌላኛውን የሚፈስር ካልሆነ በስተቀር ወይ ደግሞ አንደኛው ሌላኛውን የሚደግፍ ሆኖ ይመጣል ካለዛ ደግሞ ልዩነት የሚባል ነገር የለም ማለት ነው። በማላቸው ሌላኛው እንደምታውቀው እነዚህ ወዱሃ ወዱሂ ምናምን እየተባሉ የሚቀሩት ናቸው። ምናልባት አስተውለ ከሆነ እዚህ ጋር ወርሽ ላይ ወዱሃ ወዱሂ ላይ ይባባን ከዚህ ውጪ ሌላ ነገር የለም። ኤኒዌይስ፣ እዚህ ችግር የለውም፣ ግልጽ ነው። እዚህ ችግር የለውም። እሺ ግልጽ ሆነልህ አሁን? አዎ በጣም ግልጽ ነው። እጅግ በጣም ነው የማመሰግነው። ጀዛኩሙላህ ኸይራን። እንደዛ ከላ ኢብራሂምዬ፣ እኔ የትኛው እንደሚከብደኝ እንደነበረ ታውቃለህ። ከዚህ እንትን አላህ አንድ ቦታ ላይ ለምሳሌ ሙሳ አንተም ታውቃለህ ይለውና ሌላ ደግሞ ሪዋያ ላይ ደግሞ እኔም አውቃለሁ የሚል አለ። ከዛ እሱ አምጥቶ በጣም የከበደኝ ነገር ነው የምነግረህ ገብተዋል። የሰማይና የምድር ጌታ መሆኑን አንተ ታውቃለህ ይላል አንድ ቦታ ላይ አንድ ሪዋያ ላይ፣ ሌላ ቦታ ላይ ደግሞ እኔ አውቃለሁ ነው የሚለው እና አላህ በትክክለኛ የትኛው ነው የተናገረው የሚል በጣም ኮንፊውዝ አድርጎኝ፣ ሙዕተዚላ ጋር ሄድኩኝ። እዛ ሙዕተዚላ ጋር እንደ እንዴት እንዳስረዳኝ ታውቃለህ? መጀመሪያ ቁርአን ላይ መጀመሪያ ሲያደርግ ማለት ነው የሆነ ታሪክ የጥንት የነበረውን ታሪክ ሲተርክልን ለሁለት ከፍሎ ነው የሚያስቀምጠው። ንግግራቸውን ለሁለት ይከፍለዋል። የመጀመሪያ ንግግራቸውን የሆነ ቦታ ያስቀምጠውና በአንድ ሱራ ላይ የተነትነውና ከዛ በሌላ ሱራ ላይ ደግሞ የተቀረው ንግግራቸውን ያወረዋል። ለምሳሌ ኢብራሂም ከመላይካዎቹ ጋር ያወራው ንግግር በጣም የሚገርም ነው። እና አላህ ራሱ ደግሞ እንደሚደጋግም ይናገራል ራሱ ተደጋጋሚና ተመሳሳይ ነገር አወረድን ብሎ ይናገራል። ከዛ ይሄ ነገር እንትን ሲለኝ ግራ ሲገባኝ ምን እንደሆነ ታውቃለህ? የሙሳ አለይሂ ሰላም ንግግር አላህ የሰማይና የምድር ጌታ መሆኑን አንተም ታውቃለህ እኔም አውቃለሁ ነው የመጀመሪያ ንግግሩ የነበረው ጥንት የተናገረው። አላህ ግን ምን ያደርጋል ለሁለት ይከፍለውና ለሁለት ይከፍለውና ንግግሩን ለሁለት ይከፍተውና በአንደኛው ሪዋያ ላይ ሙሳ የተናገረውን ነገር ሙሳ ስለራሱ የተናገረውን ነገር ያስቀምጥና ሌላኛው ሪዋያ ላይ ደግሞ ሙሳ ስለ ፊራውን የተናገረው አንተን ታውቃለህ የሚለውን ነገር በሌላው ላይ ይተርከዋል። ሁለቱንም ግን ያደረገው አላህ ነው። የሚገርም ነገር። ይሄን አይተዋል በዚህ መልኩ? አይ ኡስታዝ፣ አላየሁትም። ዋው ያ በጣም እንትን ናቸውና ኢንሻአላህ በዚህ ዙሪያ ላይ አንድ መጽሐፍ አይ ቲንክ መዘጋጀት እንዳለበት ነው ወደፊት የተግባባ ነው አንድ መጽሐፍ በዚህ ዙሪያ ላይ ይኖረናል ማለት ነው። ልክ ከቢብሊካል ቅድም ከባይብል ጋር እያነጻጸረ የምናረገው ማለት እንደ ኖርማል የሚታዩ የሀሳብ ልዩነት እንደሌላቸው የቃላት ይሁን የትርጉም ልዩነትም እኮ ችግር ቢኖረው የለውም ራሱ ትርጉሙ ራሱ የተለያየ ቢሆንም ሀሳቡ እስካልተቀየረ ድረስ ችግር የለውም ተብሎ ይባላል። በይነሱ ባይብል ላይ ያለው ግጭት የሀሳብ ነው። ራሱ የሀሳብ ልዩነት ነው ያለው። አሁን ለምሳሌ አራት እና ስድስት አንድ አይደለም። እንትንም ብቻ አይደለም ራሱ አራት እና ስድስት አሁን አካዝያዝ በነገሰ ጊዜ ምናምን ነገር ሲል አርባ ሁለት እና ሀያ አንድ ነው። ሀያ ሁለት እና አርባ ሁለት አንድ አይደለም። አንድ ሊሆን አይችልም። እና የኛ የማኒስክሪፕት ዲፈረንሶች ራሱ አሁን እኛ የምናወራው የባይብል ግጭቶች ነው። እኛ ደግሞ የባይብል የማኒስክሪፕት ዲፈረንሶች ካስፈለገ በጣም ማምጣት እንችላለን ማለት ነው። መመልከት እንችላለን ከፈለግ ማለት ነው አንዳንድ እንትኖችን አሁን እዚህ ጋር ራስ ውስጥ አለ የግሪኩና የጥያቄ ሚለውን ከላይ ላይ አንድ አንሽልኝ እና የማኑስክሪፕት እዚህ ጋር ኤሌክትሪክስ ግሪክ ሰብቱ ጀንቱና አንደኛው ላይ 22 ይለዋል። አዎ፣ 22 እና ማን ነው ይሄ? የዋኪን ነው የእንትና ሳይሆን። እሺ የእንትና ላይ ልመለስልህ። የማን ነው? ያው እንዳልከው ሀያ ሁለት እና ሀያ ይለዋል። የሰብቱ ጀንቱ የዛኛው ደግሞ መጽሐፍ ኦርቲቱና ፌንቲኮ ይሏል፣ ኮ ብለ ስለዚህ፣ እኛ የምናጋጫውን ማኒስክሪፕት ነው የምናጋጫው፣ ባይብል አይደለም የምናጋጫው። በጣም ረቀናል እኛ ሙስሊሞች፣ የምር ለመናገር ማለት ነው። አሁን አንዳንድ ነገሮችን ታሪክ ራሳቸው በጣም እንትኖቹ ታሪኮች የሆኑ ነገሮች የሚጋጩ ታሪኮች አሉ።